አዲስ አበባ ቤቴ፣ አዲስ አበባ ቤቴ፣ አያት አያት ሆኑ ማለት አያትነት ማለት በደማቅ አሻራ የሸመኑት ጥለት፣ ሽምግልና ማለት ለተራኪ ዕድሜ የተሰጣ አንደበት፣ አያትነት ማለት በአባት በእናት ጽናት ማይደክም ጉልበት፣ በልጅ ልጅ መነጽር የማያረጅ ውበት፣ በልጅ ልጆች ጥበብ የሚታደስ እውቀት፣ የሚሻሻል እውነት፣ አያት ሆኑ ማለት ድርብናትነት ድርብ አባትነት በተለይ እዚህማ በተለይ እዚህማ በዚች አይነት ሀገር ጎጆን ላቆመች በተጋድሎ ካስማ በአርበኝነት ማገር በዚች ጥያቄና መልሷን ባዛን በቅዳሴ በምትሰራ መንደር በዱዋ በጸሎት በምናኔ ምርኩዝ በከረመች ሰፈር የሀያትነት ዋጋ በልኮ ቢሰፈር ለሳንቲም ምርቃት ባልተሻማን ነበር። ይህ ይሰማል ታሪክ በመዳፉ ስላደላደለው ሁሉም ኢትዮጵያዊ ንጉሥ አያት አለው። የልጅ ልጆች ስባት ባያመነም ነው። የአያቶቻችን መልኩ ሁሌ ማንድ አይነት ነው። እላለሁ እላለሁ፣ የልጆች ምጽዋት፣ የአያቶች ልመና፣ የአባቶች ግርግር በሞላው ጎዳና እላለሁ። ከየፎቁ ጥላ፣ ከየአስፋልቱ ገላ ሲታተም ድምቀቴ፣ በመስታወት አጀብ ሲጠገኑ ውበቴ፣ ይኸው አነበብኩት፣ አያቶች የፊት ላይ ተጽፏል ሽንፈቴ። በመኪና ብዛት፣ በአውሮፕላን አይነት ሲለካ ፍጥነቴ በግንብ አጥር ማዕት በፎቆች ጋጋታ ሲለቃ ስኬቴ ይሄው ይታየኛል አያቴ ገጽ ላይ ተስሏል ውድቀቴ። ጎዳናው አያልቅም ጎዳናው አያልቅም ይሰፋል ይረዝማል ይሄዳል ይጓዛል እግረኛው ሞኝ ነው ሳንቲሙን ዘርዝሮ ከወደቀ አዛውንት ምርቃት ይገዛል። መንገዱ ያስፈራል መንገዱ ይጨምቃል። ልጆች ሳቅ ሲያጋጩ አባትን ባይ ይጨምቃል መንገዱ ያሰጋል መንገዱ ያረዳል ከዘናጭ ልጆች ጎን እርዛት ያዘለ አያት ይወለዳል። ሰጪ ካለቀሰ ተበዳሪ ስቆ ጌታ ከለመነ ካማኙ እግር ወድቆ ልዑል ከዘመረ ንጉሱ ተዋርዶ ገጹ ተመሳቅሎ ሽፋኑ ካማረ ወለሉ ተንቆ ምንጣፍ ከከበረ በሀገርኛ ስሌት ማን ነው ያልከሰረ? እላለሁ እላለሁ በየጎዳናው ገጽ ጥያቄ ያነሳለው ጥያቄ ጥላለው እርጅና ለማምሻው ጎዳናን ካመነ አያት ከልጅ ልጁ ሳንቲም ከለመነ በሀገርኛ ስሌት ማን ነው ያልመከነ? በጊዜታ ዘመን በምህላ ዘመን መንገድ ዳር ወድቆ ትራፊ መለመን በጥሞና ዘመን የሚያስቡት ማጣት በማውረሻ ዕድሜ የሚሰጡት ማጣት በመልበሻ ጊዜ በረዛት መቀጣት በደጋሽነት ወቅት በማጉረሻ ዘመን መቀጣት በረዛት መመንመን። ከሆነ ዕጣችን ይጠይቅ ትርጉሙ የልጅነታችን ይፈተሽ መንገዱ የልጅ ልጆቻችን ግድ የለም ግድ የለም እንመን በሰውኛ ስሌት ውጤቱ ሲሰራ ትውልድ ያለ ህያ የአያቶች ሊሰራ በልጅ ልጆች ዘፈን እንደ ጉድ ቢደለቅ ቢዘመር ቢዘፈን አባት ይወራጫል በአያቶች መታፈል አባት ሆይ ከልጅ ርኢዮት ትላንቱን የረሳ ተስፋ ሲደራረት ህልሜ ነው ይልሃል የአያቶቹን ቅዠት ከልጅህ አንደ በት ቋንቋ እንደ ዶፍ ቢዘንብ ትርጉም ቢንፎለፎል ፊደላት ቢጎርፉም የልጅ ልጅ አግባቢ ቁራጭ ገጽ አይጽፉም። ከልጆች ባህር አሳ የሚያጠግቡ ለአሳ የሚስማሙ እጽዋት ተክሎች እንደ ጉድ ቢራቡ እንደ ጉድ ቢያብቡ፣ ገበታ አይቦላም ለምን ተቀደዋል መረቡ። ግዴ ለምንምን የስኬት ክብደቱ የመጮት አይነቱ የነገ ውበቱ ባሻው ቋት ቢለካ በምንም ቢሰፈር ባሻውቃል ቢነገር፣ ጀግና ልጅ አትወልድም አያቶቿን ገድላ የምትሸልል ሀገር። አመሰግናለሁ።